በ2017 ዓ.ም ምርት ከ7.5 ቢሊዮን በላይ ችግኞችን ለመትከል እቅድ መያዙን ግብርና ሚኒስቴር አስታውቋል። ሚኒስቴር መስሪያ ቤቱ የኢትዮጵያ የደን ልማት ጋር በጋራ በመሆን 14ተኛውን የደን ቀን አክብሯል። ራሄል ደምሶ ተጨማሪውን አዘጋጅታለች። የደን ቀን በዓለም አቀፍ ደረጃ በየዓመቱ ለደን ልማት ጥበቃ፣ አጠቃቀምና የዘርፉን ብዙሃን ጥቅም በሚያሳይ መልኩ በሀገራት ተከብሮ ይውላል። አስራ አራተኛው ዓለም አቀፍ የደን ቀንም ደንና ምግብ በሚል መሪ ቃል በኢትዮጵያ ተከብሯል። የኢትዮጵያ የደን ልማትና የግብርና ሚኒስቴርም ቀኑን ምክንያት በማድረግ በአዲስ አበባ ከተማ የመንግስት ስራ ኃላፊዎችና ጥሪ የተደረገላቸው እንግዶች በተገኙበት በዓለም አቀፍና በሀገር ደረጃ የደን ልማት እጥረት ያስከተለው ተግዳሮት ላይ ውይይት አድርገዋል። በውይይቱም ኢትዮጵያ ከ26 ሚሊዮን ሄክታር በላይ የደን ሀብት እንዳላት የገለጹት የግብርና ሚኒስቴር ዶክተር ግርማ አመንቴ ናቸው። የኢትዮጵያ ደን ልማት ይፋ ባደረገው መረጃ አገራችን ከ26 ሚሊዮን ሄክታር በላይ የደን ሀብት ያላት ሀገር ነች። ይህ ሀብት በራሱ ለሚሊዮኖች ዋነኛ የኑሮ ምንጭ ከመሆኑም በላይ በተለይ እንደ ግብርና ላሉ አምራች ዘርፎች ዘላቂ ምርታማነትን በማረጋገጥ የማይተካ አስተዋጽኦ በማድረግ የበለጸገች ሀገር ለመፍጠር ለምናደርገው ርብርብ ተጨባጭ ሚና በመጫወት ላይ ይገኛል። ሚኒስትሩ አክለውም በአረንጓዴ አሻራ መርሃ ግብሩ ከአርባ ቢሊዮን በላይ የተለያዩ ዝርያ ያላቸው የጥምር ደን ችግኞች መተከላቸውን ጠቅሰዋል። በ ሀያ ሀያ ስምንት አምሳ ቢሊዮን ችግኞች ለመድረስ በምናደርገው ጥረት ውስጥም በዚህ ዓመት ሰባት ነጥብ አምስት ቢሊዮን ችግኞችን ለመትከል ታቅደው እየተሰራ ሲሆን እስካሁን አራት ነጥብ ሰባት ቢሊዮን ችግኞች ተዘጋጅተዋል። ኢትዮጵያ ባለፉት ዓመታት በአረንጓዴ አሻራ እና በተፋሰስ ልማት በሰራችው ሥራ የደን ሽፋን ወቅ 23.6% ደርሷል። በ2030 ይሄንን ሽፋን 30% ለማድረስም እየሰራን እንገኛለን። የደን ልማት በዓለም ከአንድ ነጥብ ስድስት ቢሊዮን ለሚሆኑ ህዝቦች የኑሮ መሰረት ሆኗል ያሉት የኢትዮጵያ ደን ልማት ዋና ዳይሬክተር አቶ ከበደ ይማም በኢኮኖሚው ላይም የደን ሀብት አስተዋጽኦ ከፍተኛ ነው ብለዋል። በእያንዳንድ ቀን የምንተክላቸው ችግኞች ለምግብ ዋስትና አንድ እርምጃ እንደሆነ ያስገነዝበናል። በፈረንጆች አቆጣጠር የሀያ ሶስት የሀገራችን የደን ሽፋን ከሀገራችን ቆዳ ስፋት ሀያ ሶስት ነጥብ ስድስት ፐርሰንት እንደሚሸፍንና ዓመታዊ የደን ጭፍጨፋ ወደ 27000 ሄክታር እንደወረደ አረጋግጧል። ከዚህ ጋር ተያይዞ በቀጣይም የኢትዮጵያ ደን ልማት የሀገራችንን የደን ሽፋን እንዲያድርግ በዘላቂ የደን አየር ስርዓት እንዲመራ ጊዜውን በሚመጥን እውቀትና ክህሎት ስራውን መምራት ዝግጁ መሆናችንን በዚያ አጋጣሚ አረጋግጥላቸሁ ወዳለ። በቀጣይም የደን ሀብትን ለማሳደግ ቀኑን ከማክበር ባለፈ ለማህበረሰቡ ግንዛቤን በመፍጠር በደን ሽፋን የመሬት መሸርሸርን፣ የውሃና የአየር መበከልን ለመከላከል የአረንጓዴ አሻራ መርሃ ግብር ተጠናክሮ እንደሚቀጥል በውይይቱ ተጠቅሷል።